እንዲህ ታምሻችሁ ተመልካቾቻችን፣ ከእለቱ የቢዝነስና መጣኔ ሀብት ዘገባዎች ጋር እኔ ፍረዋል ኃይሉ ነኝ። በቅድሚያ የዕለቱን የምንዛሪ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን መለስ የማዕከላዊ ኢትዮጵያ ክልል በተያዘው በጀት ዓመት ከ41 ሺህ ቶን በላይ የቅመም ምርት ለገበያ ማቅረቡን አስታወቀ። ክልሉ ከ41 ሺህ ቶን ያላነሰ የቅመም ምርት ለማዕከላዊ ገበያ ማቅረቡን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡናና ሻይና ቅመማ ቅመም ባለስልጣን አስታወቀ። በማዕከላዊ ኢትዮጵያ ክልል ከ90 ሺህ ሄክታር የሚበልጥ መሬት ለቅመማ ቅመም ምርት እየለማ መሆኑን የገለጸው የባለስልጣኑ ዋና ዳይሬክተር አስራት መኩሪያ በተያዘው በጀት ዓመት ብቻ ከ56 ቶን በላይ ምርት ለማዕከላዊ ገበያ ለማቅረብ አቅደው መክረማቸውን አስታውቀዋል። በማከልም ባለፉት ዘጠኝ ወራት ብቻ ከ41000 ቶን በላይ ማቅረብ መቻሉን አስቀድመው እነዚህ ውስጥም እርድ፣ ኮረሪማ፣ ዝንጅብልና ቆንደ በርበሬ ከሚጠቀሱት መካከል ከፍተኛ ድርሻ ይይዛሉን ብለዋል። የቅመማ ቅመም ምርታችንን ለማሳደግና የጥራት ደረጃውን ከፍ ለማድረግ ከምርምር ተቋማትና መሰል ባለስልጣን መስሪያ ቤቶች ጋር እየሰራ እንደሚገኝ አክለው አብራርተዋል። ዳይሬክተሩ ያነሱት ሌላኛው ነጥብ በዘርፉ የሚታየውን የግብይት ህግ ያለመኖር ችግር አሁንም በመቅረፍ ግብይቱ ወደ ህጋዊ መስመር እየመጣ እንደሆነ የጠቀሙት ነው። በመጨረሻም የቅመማ ቅመም ግብይት ማዕከላት በየአካባቢው ለማቋቋም ሂደት ስራ መጀመራቸውን መናገራቸውን አሻም ከክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ያገኘችው መረጃ ያመላክታል። በኢትዮጵያ በተያዘው አመት ከ359ሺ በላይ የውጭ ሀገራት የስራ ስምሪት ተጠቃሚ መሆናቸው ተገለጸ። ባለፉት ዘጠኝ ወራት ብቻ ከ350 ሺህ የሚልቁ ዜጎች በውጭ ሀገራት ስምሪት ተጠቃሚ መሆናቸውን የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው የውጭ ሀገራት የስራ ስምሪት እቅድ አፈጻጸም ግምገማ ማካሄዱን ተከትሎ ሲሆን በመድረኩ ሚኒስትሯ ሙፈሪያት ካሚልን ጨምሮ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ ዘርፍ አማካሪ አምባሳደር ግርማ ብሩ መታደማቸው ተመላክተዋል። በተያያዘ ሚኒስትሯ ሙፈሪያት ካሚል በበጀት አመቱ ዘጠኝ ሀገራት ውስጥ 359291 ዜጎች በውጭ ሀገራት ስምሪት ተጠቃሚ መሆናቸውን በይፋ የማህበራዊ ትስስር ገጻቸው በኩል ባሰፈሩ ጽሁፍ ገልጸዋል። አክለውም ካለው የስራ ገበያ ፍላጎት አኳያ አቅርቦት እና ጥራት ላይ ያሉ ችግሮችን በመፍታት ውጤት ለማላቅ እየሰራ ስለመሆኑን ጠቁመዋል። በተለይ የዜጎችን ተጠቃሚነት ለማረጋገጥ ርብርብ ማድረግ እንደሚገባ የጋራ መግባባት ላይ ስለመደረሳቸውም ተገልጿል። ዘርፉ በመንግስትና በግል ተቋማት የሚሰጠው ስልጠና የስራ ገበያው ፍላጎት የሚመልስና ፍላጎትና አቅርቦትን ማጣጣም የሚችል መሆኑን የማረጋገጥ የትኩረት አቅጣጫ ማድረጋቸውንም አመላክተዋል። በተለይ በዘርፉ የሚያጋጥሙ ማነቆችን መፍታትና ምቹ ሁኔታዎችን ለመፍጠር አበክሮ መስራት እንደሚገባ ምክረ ሀሳብ ማቅረባቸውን አሻም ከሚኒስትሩ ሚኒስትሩ ገጽ መመልከት ችላለች። የዜጎችን መብት ደህንነትና እና ተጠቃሚነት ለማረጋገጥ ስራ እንዲሁም ህገ ወጥነትን መከላከልና ህግና ስርዓትን የማክበሩ የማስከበሩ በልዩነት ተጠናክሮ እንደሚቀጥልም ሚኒስትሩ አክለዋል። ከውጭ ሀገራት ወደ ያዝናቸው የቢዝነስ ዘገባዎች ስናልፍ አይኤምኤፍ የፕሬዚዳንት ትራምፕ ታሪፍ የዓለም ኢኮኖሚን እያባባሰ ነው ሲል ተቸ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዶናልድ ጄ ትራምፕ ያሳለፉት የታሪፍ ውሳኔ በዓለም አቀፍ ደረጃ የገንዘብ መረጋጋት ላይ ስጋት ፈጥሯል ብሏል። የዓለም ፋይናንስ መሪዎች በዋሽንግተን ተገናኝተው ታሪፉን ተከትሎ በዓለም አቀፍ ደረጃ የገንዘብ መረጋጋትን የተከተለ ውይይት አካሂዷል። ውይይቱን ተከትሎ የገንዘብ ድርጅቱ ባወጣው መግለጫ ዘለ ሪፖርት ትራምፕ የዓለም ኢኮኖሚን በማቃወስ ላይ ስለመሆናቸው አትቷል። ፕሬዝዳንቱ የታሪፍ ማሻሻያ የዓለም ኢኮኖሚ ላይ የሚፈጥረው ተጽዕኖ እንደ ዓለም አቀፍ ደረጃ የገንዘብ መረጋጋት ላይ የሚፈጥረው ስጋት ባሻገር ከ120 የሚልቁ አሜሪካውያን ስራቸውን እንዲያጡ ማድረጉን ሪፖርቱ አክለዋል። አለም ላይ በሚታየው የፋይናንስ ሁኔታ እና በመጠናከር ላይ በሚገኘው የኢኮኖሚ አለመረጋጋት የተነሳ እንዲሁም ፕሬዚዳንቱ ባሳለፉት የንግድ ታሪፍ አማካኝነት የአለም ፋይናንስ ይስተካከል ይሆን የሚሉ ስጋቶች እየጨመሩ መምጣታቸውን ድርጅቱ አመላክቷል። ድርጅቱ ባወጣው ሪፖርት የአሜሪካ ኢኮኖሚ እድገት 1.8 በመቶ እያሽቆለቆለ ሲሆን በግልባጩም የቻይና ኢኮኖሚ ደግሞ ሊያድግ የሚችልበት እድል ሰፊ ስለመሆኑም መግለጹን አሻም ከአልጀዚራ ዘገባ ተመልክታለች። የቻት ጂፒቲ ሰሪ ኦፕን ኤአይ የጎግል ኩባንያ የሚሸጥ ከሆነ በአለም ላይ ታዋቂ የሆነ የክሮም ብራውዘር የመግዛት ፍላጎት እንዳለው መግለጹን ዘገባዎች ጠቁመዋል። የሰው ሰራሽ አስተውሎት ወይም ኤአይ ኩባንያ ዋና ስራ አስፈጻሚ የሆኑት ኒክ ተርሊ በበኩላቸው በጉግል ላይ የሞኖፖል ሙከራ ተከትሎ አለኝ ባሉት መረጃ ተንተርሰው ለአሜሪካ መንግስት ምስክርነታቸውን እንዳቀረቡ ቢቢሲ በዘገባው አስነብበዋል። ዩናይትድ ስቴትስ የበይነ መረብ ፍላጎት በበላይነት ይዞታል የሚባለው ጎግል እንዲሸጥና እንዲበታተን ፍላጎት እያሳየች ስለመሆኗ ዘገባዎች ጠቁመዋል። የጎግል ኩባንያ በበኩሉ ጎግል እንዳይሸጥ አስቀድሞ የበይነ መረብ ፍለጋውን በሞኖፖል ወይም በብቸኝነት ተቆጣጥሮታል የሚለውን ክስ አስተባብሏል። ሲሚላር ዌብሳይት የተሰኘው የትንታኔ ኩባንያ እንደገለጸው ከሆነ 64 በመቶ የበይነ መረብ ተጠቃሚ ሰዎች የክሮም ብራውዘር ምርጫቸው ነው። ለእለቱ ያዝናቸው የቢዝነስና ምጣኔ ሀብት ዘገባዎች ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን።